በቃ ስለም አልፈለግም። ሉ ከጊዜ ከሄድክ በኋላ ነው፣ አልፈለገም ምን ተፈጥሮ ነው። አይቡራ በትንሹ አጨልለውታል። በጣም ነው የሚያስደነግጣል። እውነቱን ለመናገር ማለት ነው። በእለቱ በሰርካችሁ ቀን አሌድም ስትልኩ በስማን ፊሊንጉ በጣም ነው የሚከብደው። እና ሀይሚ ተበቅለውላታል ያው የዛኔ በጣም ለሁለት ነበር ያስጨነቋት ማለት ነው። እና ሀብ የእውነት በቃ ትክክለኛ እንጃ ትክክለኛ የወንድምነት አማች ነው ልበለው። የምር ጥግና የይሆንበት በተጣሉ ጊዜ ራሱ ለእሷ ነበረ እኔ ያለሁልሽ እኔ ታላቅ ወንድምሽ የኔ ትንሽዬ ብሎ እያጽናናት ማለት ነው እና ምን ያህል ትሁት እንደሆነን እያየው ሲጀምር፣ የሙሽዬ ልጆች በጣም ሁሉናቸውም ትሁት ናቸው። የምር አስተዳደግ ነው ብዬ ያስባለውኝ ሶ በትንሹም በትንሹ እንትን ብለውታል፣ አጨልለውታል፣ ለውታል ማለት ነው። ተሳክቶላቸዋል፣ የምር ተሳክቶላቸዋል። መለኛው ለካ የእሱ ራሱ ቻናል ቢከፈትለት የምር የሚሰራ ልጅ ነው፣ ያስታውቃል። መፕራንክ ላይ በጣም ሲሪየስ ነው ምናምን ማለት ነውና እንደሚከፍቱለትም ተስፋ አደርጋለሁኝ።